በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዐሥር ወሰብዑ ለመስከረም በዛቲ ዕለት በዓሉ ለመስቀል ክቡር ዘእግዚእነ ኢየሱስ ክርስቶስ ለሁለቱ ስብሐት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 17 በዚች ቀን ክብር ይግባውና ጌታችን ኢየሱስ ክርስቶስ የተሰቀለበት ለከበረ መስቀል በዓሉ ነው። ይህም የጻድቁ ንጉሥ ቆስጠንጢኖስ እናት ንግሥት እሌኒ ከተሰወረበት የገለጠችው ነው። የጎልጎታን ኮረብታ ባስጠረገች ጊዜ የከበረ መስቀልን አገኘችው። ታላቅ ኮረብታም የሆነ በት ምክንያት እንዲህ ነው። ብዙዎች ድንቆች ታምራት ክብር ይግባውና ከጌታችን ኢየሱስ ክርስቶስ ከመቃብሩና ከመስቀሉ የሚገለጡ ሆነው ሙታን ይነሱ ነበርና የጎበጡ በሽተኞች ሁሉ ይፈወሱ ነበር። ስለዚህም አይሁድ ተቆጡ። እንዲህም ስርዓትን ሰርተው አዘዙ። በይሁዳ አገር ሁሉና በኢየሩሳሌም ቤቱን የሚጠርግ ሁሉ ወይም አፈር ወይም ጎድፍ ጎድ ጉድፍ የሚጠርግ በናዝሬቱ ኢየሱስ መቃብር ላይ ይጥል ዘንድ። እንዲህም እያደረጉ ሌኒ ንግስት እስከመጣች ድረስ ከሶስት መቶ ዓመት በላይ ኖሩ። በመጣች ጊዜ ክብር ይግባውና የጌታችን ኢየሱስ ክርስቶስ መቃብርን እስካሳዩ ድረስ አይሁድን ይዛ አሰቃየቻቸው። ያንንም የኮረብታም እስከጠረጉ ድረስ አስገደደቻቸው። ከተቀበረበት ተገልጦ ወጣ። ውብ የሆነች ቤተ መንግሥትም ተሰራች። በዚህች ቀንም አከበሯት። ለመስቀሉም በዓልን መስከረም 17 ቀን አከበሩለት። የክርስቲያን ወገኖች ሁሉም ከሀገሮቻቸው ከመምጣት ክብር ይግባውና ለጌታችን ኢየሱስ ክርስቶስ የትንሳኤውን በዓል እንደሚያከብሩ ለመስቀልም ታላቅ በዓልን የሚያከብሩ ሆኑ። ክርስቲያኖችም በጎዳና እየተጓዙ ሳሉ ስሙ ይስሐቅ የሚባል አንድ ሳምራዊ ሰው ከእርሳቸው ጋር ነበር። ከእርሱም ጋር ብዙዎች ሳምራውያን ነበሩ። ይህ ይስሐቅም የክርስቲያን ወገኖችን ለምን በከንቱ ትደሰታላችሁ? ለእንጨትስ ልትሰግዱ እንዴት ትሄዳላችሁ? እያለ ይሳለቅባቸው ነበር። ክርስቲያን ወገኖችም ስሙ አውዶኪስ የሚባል አንድ ቄስ አለ። ሕዝቡም በጎዳና ሲጓዙ የሚጠጡት ውሃ አላገኙም ነበርና ተጠሙ። ወደ አንድ ጉድጓድ ሄዱ። በውስጡም መሪር የሆነ እና ማ ውሃ አገኙ። እጅግም በውሃ ጥማት ተሰቃዩ። ይሳቅም እጅግ ይሳለቅባቸው ጀመረ። የቀናች ሃይማኖት ካለቻችሁ ይህ የገማና የመረረ ውሃ ተለውጦ ወስቲ ጣፋጭ ይሁን ይላቸው ነበር። ቀሲ ሳውዶኪስም በሰማ ጊዜ መንፈሳዊ ቅናትን ቀንቶ ከዚያ ሳምራዊ ይሳቅ ጋር ተከራከረ። ያ ሳምራዊም በመስቀል ስም የታምራት ኃይልን ብጋየ ሁኔ በክርስቶስ አምናለሁ አለ። ያን ጊዜም ቀሲ ሳውዶክስያ በዚያ በገማ ውሃ ላይ ጸለየ። ውሃውም ወዲያውኑ ጣፋጭ ሆነ። ከእርሱም ሕዝብ ሁሉ እንስሶቻቸውም ጠጡ። ሳምራዊ ይሳቅ ግን በተጠማ ጊዜ በረዋት ከያዘው ውሃ ሊጠጣ ፈለገ። ግን ገምቶ ተልቶ አገኘውና መሪር ለቅሶን አለቀሰ። ወደ ከበረ ቄስ አውዶክሲ መጥቶ ከእግሩ በታች ሰገደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም አመነ። በከበረ ቄስ በአውዶኪስ ጸሎት ጣፋጭ ከሆነው ከዚያ ውሃም ጠጣ። በዚያም ውሃ ውስጥ ታላቅ ኃይል የሚሰራ ሆነ። እርሱ ለአማንያን የሚጣፍጥ ሲሆን ለካህዲያንና ለአረማውያን የሚመር ሆነ ሆነ በውስጡም የብርሃን መስቀል ታየ በአጠገቡ ውብ የሆነች ቸማ ያማረች ቤተ ክርስቲያን ሰሩ ሳምራዊ ሳቅም ወደ ኢየሩሳሌም ከተማ በደረሰ ጊዜ ወደ ኤጲስቆጶሱ ሄዶ ከቤተሰቡ ጋር የክርስትና ጥምቀትን ተጠመቀ የከበረ መስቀልም ዳግመኛ የተገለጠበት መጋቢት አስር ቀን ነው ዜናውንም በዚህ ቀን ጽፈናል ምእመናን በታላቁ ጾም መካከል በዓሉን ማክበር ስላልተቻላቸው በዓሉን ቤተ ክርስቲያኑ በከበረችበት ቀን አደረጉ ይህም መስከረም 17 ቀን ነው በዚህም ቀን አስቀድሞ ከበረ መቃብር በንግስት ሌኒ እጅ የተገለጠበት ነው። በመስቀሉ ላዳንን ለእግዚአብሔር ምስጋና ይሁን፣ ክብር ምስጋና ገንዘቡ ነውና ለዘላለሙ። ሰላም ለጸይ ወጽላሎተ ህብሩ ዘተፈልጠ እምበትረ ሙሴ ነቢይ ዛብትረ ግብፅ መስቀል ክርስቶስ ምካይድ እስከ ብዙሃን ሜጠ ስቴ ምእመናን ከወይነ መሪር ወለጠ መኑ ህዝብ ጽያተ ስወጠ ሰላም እብል ላውዶክስያ ቀሲስ አመ መሀገሩ ወቤቱ ለበዓለ መስቀል እየሰ ምስለ ሳምራዊ በፍና ሀበተ አበሰ ተባአሰ በጽዮ ጸሎቱ ምረረህ ማይ ፈወሰ ወበሃይማኖቱ አይመነ ብዙሃን ነብሰ በዚችም ቀን የከበረች ሮማዊ ታኦግ ንስጣ አረፈች። ይችም ቅድስት በደጋጎች ነገስታት በአኖሬወስና በአርቃዴዎስ ዘመን የነበረች ናት። በዚያም ወራት የህንድ ንጉስ መልክተኞች እጅ መንሻ ይዘው ወደ ንጉስ አኖሬዎስ መጡ። በሚመለሱም ጊዜ ይችን ድንግል ታ ታወግንስጣን አገኟት የምታነበው መጽሐፍ በእጇ ውስጥ ነበር። ወደ አገራቸውም ነጥቀው ወሰዷት። ለህንድ ንጉስ ሚስቶችና ቤተሰቦችም የምትጠበቁ ሆነች። በአንዲት እለትም የንጉሱ ልጅ አስጨናቂ በሆነ ደው የታመመ የከበረች ታወግስጣን ወስዳ በብብቷ ታቅፋ በመስቀል ምልክት አማተበችበት። በዚያንም ጊዜ ዳነ። ከእርሷ ስለተደገኝ ስለተገኘው አምር የዚች የከበረች ድንግል ታወግንስጣ ዜናዋ የናዋ በሀገሩ ሰማ ከዚያችም ቀን ወዲህ በእነርሱ ዘንድ እንደ እመቤት እንጂ እንዳገልጋይ አልሆነችም ከዚህም በኋላ የህንድ ንጉሥ ወደ ጦርነት በሄደ ጊዜ ጉም ጭጋግ አውሎ ነፋስና ጨለማ በላዩ መጣ ንጉሱ ግን የከበረ ክናወግ ንስጣ ስታማትብ ስላየ በመስቀል ምልክት ማባተብን ያውቅ ነበርና ያን ጊዜ በጭጋጉ በጉሙ በጨለማውና በጥቅሉ ነፋስ ላይ በመስቀል ምልክት አማተበ ወዲያውኑ ፀሐይ ወጣ ታላቅ ጸጥታ ሆነ ጠላቶችንም በዚሁ የመስቀል ምልክት ድል አደረ ረጋቸው እጅግም ደስ አለው። ንጉሱም ከጦርነት በተመለሰ ጊዜ ለከበረች ታወግ ንስጣ ከእግሯ በታች ሰገደ። እርሱንና ቤተሰቦቹን ሁሉ የአገሩንም ሰዎች የከበረች ክርስትና ጥምቀትን ታጠምቀው ዘንድ ለመናት። ቅድስት ታወግ ንስጣም እንዲህ አለችው፣ ይህን አደርግ ዘንድ ለእኔ አይገባኝም። የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ንጉስ አኖሬዎስ ላኩ። ያን ጊዜም ከወገኖቹ ጋር የሚያጠምቀውን ካህን እንዲልክለት የህንድ ንጉስ ወደ ንጉስ አኖሬዎስ መልእክተኞችን ላከ። ንጉስ አኖሬዎስም ልመናውን ተቀበ ብሎ የሚያጠምቃቸውን ቄስ ላከ። ቄሱም አጠመቃቸው። መስዋዕትንም ቀድሶ ክብር ይግባውና የጌታችን የኢየሱስ ክርስቶስን ጋውንና ደሙን አቀበላቸው። እግዚአብሔርንም የምትወድ የከበረች ድንግል ድንግል ታወግ ንስጣ እጅግ ደስ አላት። ያንንም ቄስ መንፈሳዊ ሰላምታ ሰጠችውና ከእርሱ ቡራኬ ተቀበለች። እርሱም ከእርሷ በረከትን ተቀበለ። ከዚያም በኋላ ለራሷ ገዳም ሰራች። ብዙዎች ደናግልም ተሰበሰቡ። የምንኩስና ልብስንም በመልበስ ወደ እርሷ መሆንን ወደዱ። እርሷም መምኔት ሆነች። አን ባህታዊ ቄስ የክርስትና ጥምቀትን ካጠመቃቸው በኋላ ወደ ንጉሳን ወሬዎስ ተመልሶ የህንድን ሰዎች እንዳጠመቃቸውና ክብር ይግባውና ወደ ክርስቶስ ሃይማኖት እንደገቡ ነገረው። ንጉሳን ወሬዎስም እጅግ ደስ አለው። የሮሚ አገር ሊቀባባሳት ሚን ባህታዊ ኤጲስቆጶስ አድርጎ እንዲሾምላቸው አዘዘው። እርሱም ኤጲስቆጶስነት ሹሞ ለህንድ ሰዎች ላከላቸው። እጅግም ደስ አላቸው። ከዚህም በኋላ ታላቅ ቤተ ክርስቲያን ሊሰሩ ጀመሩ። ምሰሶዎችንም በፈለጉ ጊዜ አላገኙም። በዚያም አካባቢ ታላቅ የጣዊት ቤት ነበረ በውስ ውስጥም ያማሩ ምሰሶዎች አሉ። ድንግሊቱ አወግንስጣም ክብር ግባውና ጌታችን ኢየሱስ ክርስቶስ በብዙ በማልቀስ ስለመነች ያን ጊዜ ምልያ ምሰሶዎች ከጣዖት ቤት ፈልሰውጣ አናጢዎች ከሚሹት ቦታ በቤተ ክርስቲያን መካከል ተተከሉ። አማንያን ሁሉ ክብር ግባውና ጌታችንን ኢየሱስ ክርስቶስን አመሰገኑ። ጣዖትን ሲያመልኩ የነበሩም ጣዖቶቻቸውን ሰብረው ክብር ግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ተመለሰው ገቡ። በዚያችም ሀገር ታላቅ ደስታ ሆነ። ቅድስት ድንግል አወግንስጣም ተጋድሎዋን ከፈጸመች በኋላ እግዚአብሔር እግዚአብሔርንም አገልግላ ደስ አሰኝታ በዚያ ገዳም በደናግሉ መካከል በሰላም በፍቅር አረፈች። ለእግዚአብሔር ምስጋና ይሁን እኛንም በጸሎቷ ይማረን በረከቷም ከእኛ ጋር ይኑር ለዘላለሙ ሰላም እብል ለታወግ ንስጣሃ ሮማዊተ በስምረተ አምላክ ዘኮነት ብሔረ ህንደኬ ፍንውተ ወሰበሶ ከበት ውስጤታ ዘመስቀለ ክርስቶስ እምነተ ዘኮኖሙ በቅድመ ጸር ለሰባዚ አሃ ትምህርተ ወበመቃብራ ካይበ ብርሃኖ ከሰተ በዚችም ቀን አባቶች ሊቃነ ጳጳሳት አስራ አራተኛ የሆነ የእስክንድሪያ ሊቀ ጳጳሳት ቅዱስ አባት ዲዮናሲዎስ አረፈ። ይህንንም ቅዱስ ንጉሥ ዳኬዎስ ሊገድለው ፈልጎ ነበር፣ ግን እግዚአብሔር ሰወረው። ይህም አባት ብልህ አዋቂ ስለነበረ ብዙዎች የቤተ ክርስቲያን መጻሕፍትን ተረጎመ። በዘመኑም በሮም ንጉሥ በካሃዲ ዳኬዎስ እጅ ቅዱስ መርቆሪዎስ በሰማዕትነት አረፈ። ሁለተኛም ሰባቱ ደቂቅ ሰወስቱ ሦስት መቶ ሰባ ሁለት ዓመት አንቀላፍተው ነቁ። ይህም ለጣዖታት ሊያስገድዳቸው በፈለጋቸው ጊዜ ከዳኪዎስ ፊት የሸሹ ከኤፌሶን አገር ለከታላላቆች ተወላጆች ወገን የሆኑ ናቸው። ዳግመኛም በዘመኑ የመነኮሳት አለቃ ገዳማትን የሰራ የግብፃዊው ታላቅ እንቶኒዎስ ለመጀመሪያ ጊዜ መነኮስን ሆነ። ይህም ቅዱስ ዲዮናሲዎስ በሊቀ ጵጵስናው ሹመቱ 12 ዓመት ኖረ። መንጋዎቹንም በትክክል በፍቅር አንድ አንድነት ጠበቃቸው። እግዚአብሔርንም አገልግሎ በሰላም አረፈ። ለእግዚአብሔርም ምስጋና ይሁን እኛንም በጸሎቱ ይማረን በረከቱም ከእኛ ጋራ ትኑር ዘላለሙ ሰላም ለከ ዲዮናሲዮስ አቡነ ሊቀ ጳጳሳት በጽድቅ እንተ ትሰመይ ካህነ ደቂቀ ኤፌሶ ኖሙ በብሬት ከድኑ ናን ወመዋይሊ ከመርቆሬዎስ ከመርቆሪዎስ ተኮነነ ወመነኮሰ እንቶኔ ወስኮነ በዝችም ቀን የሊቢባ የኪሪያኖስ፣ የወስጤና የቴክሴልጥስ መታሰቢያቸው ሆነ። እግዚአብሔርም በጸሎታቸው ይማረን ለዘላለሙ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 18 በዚች ቀን ወንጌልን የሚሰብክ የሃይማኖት መምህር አባታችን የወስጣት የወሳረፈ። በዚችም ቀን የጻድቁ ንጉስ የቆስጠንጢኖስ እናቱ ለሆነች እሌኒ መታሰቢያዋ ሆነ። በዚችም ቀን የደብረ ጽጋግ መምህር አባኖር የወሳረፈ። በረከቱ ከኛ ጋራ ትኑር ለዘላለሙ። በዚችም ቀን በካህዲው ዲዮቅልጥያኖስ እጅ የሌላው ቅዱስ መርቆሬዎስ በሰማዕትነት አረፈ። በዚችም ቀን የከበረ የመስቀል በዓል ነው። በዚችም ቀን መስተጋድል የሆነ ሊሆነ ግብፃዊ ሊቀ ያዕቆብ አረፈ። በዚችም ቀን የቀሲስ እስጢፋኖስና የሰማይት ነኪጣ መታሰቢያቸው ነው። በዚችም ቀን የከበረ ሐዋርያ ቶማስ ዘህንድ በህንደኪ አገር ላደረገው ታምር መታሰቢያ ሆነ። ዛቅረብ ኩማይሌት አዘኪር አላፈ ምለተ ጸምዱከ ዘልፈ ለላአነብብ ተወከብ ዘንዴቴ መጽሐፈን ተረሰይ ከግዚኦ ተሊቀ መበለት ኩፈ ምለ አብኡ ብውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማይት ጻድቃኑ መላይት ጓሃን ደናግላዲዩ መነኮሳት

በመስቀል ቀን የሚነበብ የተአምረ መስቀል ይህ ነው። የመስቀሉ በረከትና ረድኤት በሁላችን በህዝበ ክርስቲያን ላይ ጸንቶ ይኑር ለዘላለሙ አሜን። በአሮን በትር ማርያም ተመሰለች። በአበባዋ ደግሞ በአንበሳ የተመሰለ አማኑኤል ዋህድ ወልደ እግዚአብሔር እርሱ በቤተልሔም የተወለደው፣ በቀራኒው የተሰቀለ፣ በጎልጎታ የተቀበረ የተነሳ በታላቅ ምስጋና ወደ ሰማይ እያረገ ነው። በመስቀሉ ኃይል አይላፈ እስራኤልን የመራ እርሱ ነው። በዚህ መስቀል ነቢያትና ሐዋርያትን ሰበሰባቸው። በዚህ መስቀል ጻድቃንና ሰማዕታትን ጠበቀ። በዚህ የመስቀል ኃይል ጎልማሶችን ያስራል፣ ሽማግሌዎችንም ይደግፋል፣ ሕፃናትንም ያሳድጋል። በመስቀሉ ኃይል ጌታ ኢየሱስ ክርስቶስ እንደ ዐይንህ ብሌን ጠብቀኝ፣ በስምም አድነኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሳምኬት እኔን ከሞትና ከክፉ ጠብ አድነኝ። ማፊያን በተባለ ስምህ እኔን ከተሳለ ሰይፍ አድነኝ። ምሕረትና ቸርነት ለእኔ ይሁንልኝ። አላዛርን ከመቃብር ያስነሳ ኢየሱስ ክርስቶስ እኔም በከበረ መስቀል አንሳኝ። የበኩር የእግዚአብሔር ልጅ ኢየሱስ ክርስቶስ የሰላሳ ስምንት ዓመት በሽተኛ መጻጉን እንዳዳንቅ እንደ እርሱ እኔንም በመስቀል ከኀጢአት ደዌ ሕመም አድነኝ። ኢየሱስ ክርስቶስ አንተ እርዳኝ። እኔን በምትሰብክበት ጊዜ ሆነህ በመምጣትህ ሰው ሆነ በመምጣትህ በልጅነትህ እና በግዝረትህ በጥምቀትና በመታየትህ በመከራህና በመስቀልህ በማዳንህ ችንካርና በሞትህ ተማጽኛለሁ በትንሣኤና በእርገትህ በየማነ አብ በመቀመጥና በዳግም ምጽአት በቅዱስ ምስጋና በቅዱስ ደምህ ነብሴን ስጋዬን ወደ አንተ ማጸናለሁ። የተሾሙ የነገስታትና የመኳን ሰይፍ የሚያስፈራ በዚህ መስቀል አጥር ይድናል። በዚህ መስቀል ጠላት ሁሉ ይቃጠላል። ስራ የሚያደርጉ ሁሉ የተቃጠሉ ይሁኑ። በእኔና በነፍሴና በስጋዬ ላይ ክፉ የሚያደርጉ ሁሉ ዋፋቸው ዲዳ ይሁን፣ አንደበታቸው ይዘጋ። በእኔ ላይ የመከሩ ሁሉ በኢየሱስ ክርስቶስ ኃይል አፍረው ይመለሱ። ምክራቸው ለራሳቸው ሀዘንና ለቅሶ የሆንባቸው በማርያምና በኢየሱስ ክርስቶስ መስቀል አፍረው ይመለሱ። አንደበታቸው ይታሰር፣ ኃይላቸው ይድከም፣ እጅ እግራቸውም ይሰበር፣ አይናቸው ይታወር። እርሱ እንዳይችሉኝ ግርማ ሞገስ ስጠኝ። መድኃኔ ዓለም በተሰቀልክበት በዚህ መስቀል ድል እንዳደርጋቸው ሞገስን ሰጠኝ። ዓለምን ባዳነ አይሁድ ከመቃብሩ ንግሥት ኤሌኒ ባገኘችው በመስቀል ከሁሉም ጠላቶች አድነኝ። የመስቀሉ በረከትና ረድኤት ጠባቂነት ሁላችን በህዝበ ክርስቲያኑ ላይ ጸንቶ ይኑር። የመስቀሉ በረከት ይደርብን፣ አሜን። በክርስቶስ መስቀል ጠላት ድል ተመታ። መስቀሉ የተቀበረው ከእነዚያ ተራሮች በአንደኛው ከሆነ መስቀሉ ያለበትን ትክክለኛ ተራራ ለማወቅ ምን ማድረግ አለብኝ። አየሽ አየሽ ንግሥት ንኒ መስቀሉ እኮ ወደ አንዱ ተራራ እያመለከተ ነው።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

እግዚአብሔር ምስሌኪ ሰዓሊ በጸልይ ምህረት በፍቅር ወልኪ ኢየሱስ ክርስቶስ ከመእስራኤለን አጣዊ ነተማ ይጸነብኪ ኦቶ ወካፌ ንስሓ ወሰራ ሃጢአት ኢየሱስ ክርስቶስ ስረ ሃጢአትየ ወሃጢአተ ኩሉ ህዝብ ከማ ይሰራ ሃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን